አሁን ትንሽ ጸሎቷን መድገም የምፈልገው ጸሎታንን አትሸማቀቅበት፣ ምክንያቱም እኛን ከዚህ እየቆየን እንትን ያልናችሁ ግዳጅ ኖሮብን ነው እንጂ ከእናንተ በልጠንም ወይ። በመጀመሪያ አንድን ሰው ሚሊታሪ አስተካክለህ ልበስ ብትለው የለደውን አስተካክለው ይለብሱ ጫማ እንደዚህ በተመሳሳይ አስተካክለ ብትለው አያስተካክልም የለውም። ሁለተኛ እንደዚህና ተቆርቋር ስትለው ሆድ ባዶ ነው፣ እርቦታል።

ማናነት ከእናንተ በልጠን ሳይሆን ትንሽ ተማርነና ያው ትንሽ ሰልጥነናል ብለን ያችንን ያህል አደራነታችን ደግሞ ያህል ለማካፈልና ግዴታችን ደግሞ ስለሆነ ዓላማችን ለማስፈጸም ስለሚሆን ይያል እንጂ እናንተ በልጠን ነው። እንደዚያ ሰው ግንባር ቁመንም አናውቅ። ግልጽልን ቁመን ቆመ ለመናገር እንኳን አፋችን ይደናገራል። ለምን ቁመን ስለማናውቅ ነው። መቼም ሰው ግንባር ቁሞ ለማወቅ ሰው ያውቀዋል። ያው ትንሽ ግን ደጋግሞ በድጋሚ በድጋሚ ስንቆም አማራኛችን እየተስተካከለ ሄዳል እኛም ነው ያዘነ ዳተም ሳንቆራርጣት በሐሳብም ያለችንን እናካፍላለን። ጾማን ሰላም አለው ወጭም ለዛሬው ብዙ ምክንያት ነው እንደናገረና ቆረጥ ቆረጥ እናደርገዋለን ሐሳቡ ማለት ነው። ለዛን ያክል ስለሆነ ብዙም አናስረዝም። ግን ያው ወታደራዊ አድርግና አታድርግ አሁን ወታደራዊ በመጀመሪያ ሲተገበር ስራ የምንጀምረው አርግና አታድርግ ነው። ጥርናቴ ነው። ከዛም በኋላ ደግሞ በቲም በጋንታ በሻምበል በሻለቃ መዋቀር፣ ከዛ መሪ ቲም ጀምሮ ማክበርና መከባበርን ይጀምራል። ቲሙን እንደን ታላከበረ ዘሎ ሻለቃንም ቢያከብርልን ዘሎ እንኳን የክፍለ ጦርን ሻለቃ የራሱን የብርጌዱን እንኳን ሻለቃ ቢያከብርልን ለኛ ይሄ ምንም አያደርግልን። እኛን ምንወደውና ምንፈልገው? ምናደርገውም፣ ከቲም ጀምሮ መከባበር፣ ከዛም ወደ ዳንተ፣ ከዛም ወደ ሻምበል፣ ከዛም ወደ ሻለቃ እያለ ሲሄድ በዛ ልፍት ነው። ሲቀጥል ደግሞ ጓዳዊ ዝምድና ጓዳዊ ዝምድና አስር ተኳሽና አስር መች ቢሆን ተኩስ መምታት ሳይሆን በመጀመሪያ ከዚ ያለ ጓዳዊ ዝምድና ማለት ነው። ከዛ ግን ይህንን ቢያደርግ ከዚህ ያለውን ስራ እያበላሽ ታዛይ ነው። ቢገድ ለገም ከተማ ሂደን ብንቆጣጠር ከተማ ላይ የሚደረገው ድርጊት ማለት ነው ዝርፊያና እንዳያችሁት፣ ሁላችሁም ታጋይ ናችሁ። እዚህ ያላችሁ ሁላችሁ ታጋይ ጓዳችሁ ስለሆነ በብዙ አይነት አይታችሁ ተኛ። ይበልጥ እናንተን የምታወቁ ግን ሲሆነ የነበረውን ነው ታውቃላችሁ። አንድ ሰው ዝሙ ያለ ምክንያት ወያላን መሆነ ተጠቅሞ መሆነ እሱም ሆነ በጉልበት ተጠቅሞ ሴት መድፈርና ዝርፊያ መዝረፍ እንደዚህ አይነት ማነው በዛ ላይ አንድ ጓድ ሲመጣ አንድ ጓድ ለአመራሩ ቅርብ ከሆነ እኔ ከዚህ ስታገል ቆይቼ የኔ መሳሪያ አንተ ወይም በቃ በትንሽ ነገር እንኳን ቢያገኝብኝ ወይም ነገ እሱ ስታገል የቆየ ቁጭ ብሎ መከራ የቆየ ቁጭ ብሎ እያለ ያቺ የመጣች መሳሪያ ወይም ሌላ ጥቅም ብትሆን ያቺ የመጣች ጥቅም ለዛ ለቤተሰብ ትቀድማለች ማለት ማለት ነው። በእኛ ስናደርገው የቆየ ነው ድርጅት ነው፣ ግን እንደዚህ አይነት ነገር እናስወግዳለን። ጊዜንን ነገር አናደርግም። የምናደርገው ሚዛናዊ ፍርድ ሚዛናዊ ፍርድ ነው፣ ሚዛናዊ ፍርድ እንሆናለን። ከዛም የምናደርጋቸው ለህዝባችን በጣም አስተያየትና ተዋጽኦ የሚዋጥለን የመሆን አለብን ግን እንደዚህ ይሄንን ሳን ከተማ ስንቆጣጠር ደግሞ እንደዚህ በምናየው አሁን በዚህ አካባቢ ጥርናፌ ተው ጠቅላላ እንደዚህ ወደ አርማጮ ወደ ጠገዴ ባለው ቅርናት የሚባል አይታወቅ። ምን ነው የሚልህ? እኔ የነፃነት ታገኝ ግን የነፃነት ታገኝ ሲሆን ለሃይማኖት ቤቱንና ልጆቹን፣ ወንድሞችን፣ ቤተሰቦችን እየመጣ የነፃነት ታገኝ እያለ ዝም ብሎ ዛሬ ተመችቶኝና ስጋዬን አስመችቼ ብበላ ብጠጣ፣ ግን ነገ ግን ወድቆ ውድቀት ነው። ምክንያቱም ትክክላዊ ስራ እየሰራውም አይደለም፣ ለሃይማኖቴም አልቆምኩም፣ ለስጋዬም አልቆምኩም፣ ዝም ከንቶ ላይ ነው ያሉ ሞደም አይጣልም፣ ጥስፋትም አይጣልም እና ከዚህ እንቆጠባለን። ከዛ በመቀጠል የምናገረው እንዳልኩት አሁን ምክንያቱም የነጻነት ታጋይ እኔ ነው እኔ ጥርናት መሄድ ሳይሆን ያንን እኔ ለምን የምታገለው ለሃይማኖቴ ነው። ስሞት በንጹ መሞት አለብኝ። ስቆይም ለፈጣፈጣሪ ጋር ከሆንኩም ብዙ ነገርም በቃ ከልቤ ከሆነ ሊያሰነበተኝም ይችላል። ግን ቀኔ ከሆነች ደግሞ አጠፋውም። ደግሞ ወደ እግዚአብሔር ወደ ንጻ ቤት እንድንሄድ ይህንን ደግሞ እንሞክር። አዛ በመቀጠል ደግሞ አሁን ትንሽ ጸሎቷን መድግ የምፈልገው ጸሎታንን አትሸማቀቅበት። ምክንያቱም እኛን

እንትን እነሱን ፍላጎት ሚሟሉት ሚሊተሪ ና ጫማ፣ ምግብናና ምግብናና ጥይት፣ ሚሊተሪ ጫማ፣ ምግብና ጥይት። አሁን ያው እያየነው ያለ ቁርስ ይበላ ምሳ ይበላ፣ ግን ምሳሌ አሁን ሰውንና ተኮርቆም ስትለው ትንሽ ተኪሱ ያለው እንኳን ሂዶ መብላት ስለሚፈልግ ለመጠጣት ቢሆን ከቲም ሁለት ሁለት ሰው ወይም ሶስት ሶስት ሰው ሂዶ ደርሶ ይመጣል። ያን የሚጠቀመውን ነገር ተጠቅሞ ሲመጣ ደግሞ ያን ጓደ ደግሞ ሂዶ የተጠቀመ በሰዓት ይሆናል። አሁን ግን ና ተቆርቆር ብትለው ሀኪሱ ያለው ሰው ሂዶ መብላት ይፈልጋል። ይሄንን ለማለትም ትንሽ ከበድ ይላል። በመጀመሪያ አስፈላጊ ሙላ ሆኑ እንደምን ብሎ እንዲሟሉ መሆን አለባቸው።

ነሚው ጉንፋኒ ነው የሚሆን ግን ስትንቀሳቀስና ላብ ሲወጣ ላብ ሲተካ አዲስ ጉልበት እየጨመረ እንሄዳለን ማለት ነው። ለትግሉም ጥሩ መንፈስ ሲኖር ነው እና እንደዚህ አይነት ናቸው ከዛም ነው ተሸክሞ ከግንባር ነው የሚሆን ያ የሚሸክመው ደግሞ እስከ ጋንታው እስከ ቲማ ግንባር ከሆነ ላይ ያቺ እየተሸከመች ይሄዳለን ማለት ነው። ከእኔ ጋንታ ከሆነች አንድ ሰው ቢደክምብኝ ቢታመምብኝ ቢመታብኝ ያ ሰው የሚያደራ ነው። ያ ሰው ስሜታዊ ፍላጎቱ ይጎዳል። ችላ ችላ ስክር ያን ሰው ስትንከባከበው ግን ምንም ነገር እንከላ አይኖረውም ማለት ነው። እንደዚህ አይነት ምንም አፈፋፈው እንግዲህ፣ ብዙ ላይ ደግሞ እንደዚህ አሁን እንዳልኩት ከኋላና ከመሪ ከግንባር መሪ፣ ዘመቻ መሪና ዘመቻ ምክክል ሲሆን፣ ከዛም በኋላ እነዛ ኮድ እያያዛሉ። አዛ ለምሳሌ እንደዚህ ብሎ አሰልፎ በሚሄደው ይሄ የግንባረኛው መሪ በዚህ ይሰጠዋል አስተላልፎ ያነ ይሄ ለዛ ያነ ለዛ ያነ ለዛ እያደረገ ሂዳ በስነ ስርዓት በኋለኛው ትደርሳለች። እች ግን ሂዳ ስትደርስ መሪውና በኋላ ያለው ኮድ ግን አላችሁ ኮድ ስላለችው እች ወይም እንራክ ትሆናለኝ ወይም ወደዚህ መስፈር ትሆናለኝ በቃ የሆነ ኮድ በቃ ሀቃ ያረው በዛች ይሆናል። ያም ባይቻል ግን ከኋላ ያለው እንትን ወይም አስቆም ብሎ መልእክት ያደረገ መልእክት አቆራርጧል። ያዘው ጠበቃ አድርጎ ከሆነ ያዝ ያደርጋል። በዚህ ልክ ይሆናል። ሀ መሀል ላይ ጃሌ ማለት የማንፋጨ ሙዚቃ እንደብ ጫጫፊ ምናምን አይደለም። ያች የምትመጣው መልእክት ስትመጣ ማስተላለፍ ሰው ተደከመ ደክሞ ከተቆረጠ ሰልፎ አቆርጧል። በቃ ሰው እንደዚህ ውጊያም ቢሆን ውጊያም ቢመጣ በቃ የለም። ሁሉ ጭጭ ብሎ እየሄደ ስለሆነ አንድ ኮሽታ ብትሆን እንኳን ስምሪት ይሰጠዋል። ስምሪት ይሰጠው በመጀመሪያ አንድ ጥይት እንኳን ብትተኮስ ያቺ ጥይት ተጓድለ ብታር ትችላለች። ካለፈች ደግሞ አለፈች ነው፣ ግን ከዛች አንድ ጥይት ደግማ ሳትተኮስ ሁሉ መሬት ለመውደቅ አለበት። በዚህ የሚተኩስ በዚህ የሚተኩስ በዚህ የሚተኩስ በዚህ የሚተኩስ በመጀመሪያ ለወታደር መሬት እናቷ ተመሬት ይሆን ተመሬት ይሆናል። ሀዛን በኋላ አፉ ብዙ ወዳል ይዞራል ማለት ነው። በዛ ልክ እናደርጋለን። ጫጫቴት አለ፣ ግን በዛ እየተተኮሰ